ሰበር ዜና ሰኔ 21 2017። ጤና ይስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። አገዛዙ በአማራ ክልል የጀመረውን ዘመቻ ማዕበል ራሱን ሰልቅጦም እየበላው ነው። ከትላንት ጀምሮ በጎጃም ወሎ፣ ጎንደርና ሸዋም ከባድ ውጊያ እየተደረገ ነው። አገዛዙ ያለ የሌለ ኃይሉን አማራ ክልል ጠቅልሎም አስገብቷል። መድፍ፣ ታንክ፣ ዙ 23 ሶስት ሞርተር እና ሮኬት ውጊያ ላይ እየዋሉ ነው። ክረምት ጠቅልሎ ሳይገባ ፋኑን ላጥፋ ብሎም ዘመቻ የጀመረው የአገዛዙ ጦር ትላንትናና ዛሬ እናቴ ወደ ሆደሽ መልሽኝ እያለ እያጣጣረም ይገኛል። የሚገባበት የሚያደርገውም ጠፍቶታል። በጎጃም አሁን በዚህ ሰዓት ከፍተኛ ውጊያ እየተደረገ ነው። በአርበኛ ዘመነ ካሴ ትዕዛዝ ሰጪነት የድርጅቱ ከፍተኛ ወታደራዊ አመራሮች ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ምክትሉ ወታደሮ ወታደራዊ አዛዥ ሻለቀን ያለመዘለቀም የዘመቻ መሪው ኃላፊ መቶ አለቃም አበበ ሰው መሆን ቀጥታ ውጊያውን በበላይነት እየመሩ ከብልጽግና ሰራዊት ጋር ባዶ ሜዳ ላይ ተናንቀዋል። በጎጃም የአገዛዙ ካምፖች በቦምብ ጥቃት እየጋዩ ነው። አፋ ባሃ የጎጃም ቀጠና ፋኖም እንደ ሰደድ እሳት እየተፋጀም ከተሞችንም እያስለቀቀም እየተቆጣጠረ ነው። ፋኖ የሞጣ ኤርፖርት ላይም ኦፕሬሽን ሰርቷል። በጎጃም ተነግሮ የማያልቅ የጦር ግንባ አግባር መረጃዎችን ይዘናል፣ እናስደምጣችኋለን። እንዲሁም አንድ ከፍተኛ የፋኖ አመራር በስልክ መስመር ላይ ያለም ወደ መጨረሻ አካባቢም ከእርሱ ጋርም የምናገናኛችሁ ይሆናል። በሌላ በኩል ወሎ ላይም ትንቅንቁ ቀጥሏል። አገዛዙ ዘመቻ ማዕበልን ወሎ ላይ ቀደም ብሎ ከአራት ቀን በፊት የጀመረ ሲሆን የምሬ ወዳጁ ልጆች ለአራት ቀናት ያለምንም እረፍት እየተዋጉም ይገኛሉ። በዚህ ውጊያ አገዛዙም ሜካናይዝ ጦር ይዞ የገባ ሲሆን የምሬ ወዳጁ ልጆች ግን ዚህ ጦር አልተበገሩም። ከፍተኛ ማዕረግ ያለው የአገዛዙን የጦር መሪ ማሰናበታቸውም ተረጋግጧል። ወሎ ላይ ያለውን ውጊያም በዝርዝር እንመለከተዋለን። በጎንደርም ከባድ ውጊያ እየተደረገ ነው። አርበኛ ሳሙኤል ባልድልና ሻለቃ ሀብቴም አስቸኳይ ትዕዛዝ ሰጥተዋል። ሸዋ ላይም በርካታ የአገዛዙ ጦር ያለቀበት አውደ ውጊያ ተደርገዋል። ሁሉንም የአውደ ውጊያ መረጃዎች በዝርዝር ይዘናል እናስደምጣችኋለን በሌላ በኩል ኩል ብልጽግና ክረምት ላይ ኤርትራ ከፋኖ እና ከህዋት ጋር ተጣምራ ውጊያ ልትከፍትብኝ ነው ሲል በይፋ ለዓለም አቀፍ ማህበረሰብ ድረሱልኝ ብሏል። ዝርዝር ይዘንበታል። አገኘው ተሻገር ለሕክምና ዱባይ መግባታቸውንም አረጋግጠናል። አብይ አህመድ አገኘው ተሻገር ላይ ከባድ የተባለም ሸፍጥ እንደሰራባቸው ተረጋግጧል። አገኘው ተሻገር እግሩ ሊቆረጥ ይችላል ሲሉም የመረጃ ምንጮች አጋርተውናል። ዝርዝር ይዘንበታል። ታደ እንኳን ደህና መጣችሁም። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ ባርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠይቅናችሁ በቀጥታ ወደ መረጃዎች ያለፉ ኩኝ እስከ ፍጻሜው ድረስ አብራችኝ ቆዩም። ቀዳሚው ያደረግኩት ዘገባ አልፋለሁ የብልጽግና ደብዳቤና የኤርትራ ክስ እያነጋገረ ነው። የቀጠናው ጦርነት ከምንጊዜም በላይ ቀርቧል ሊያስባለም ነው ተብሏል። እንደሚከተለው አቀርበዋለሁ። ብልጽግና በኤርትራ ጉዳይ ላይ የጻፈው ደብዳቤናም የኤርትራ ምላሽ መነጋገሪያ ሆኗል። ኤርትራ የብልጽግናው መንግሥት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተው ዲፕሎማሲያዊ ዘመቻም አጠናክሮብኛል ስትል በመግለጫ መክሰሷን በትላንትናው ዕለት በነበረው የዜና ውጃችን ወደ እናንተም አድርሰን ነበር። የኢትዮጵያ መንግሥት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎች ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገሪቷ መሪዎች ልኳል በማለት ኤርትራን ወቅሳለች። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ከትላንት ወዲያ ሀሙስ ሰኔ 19 2017 ዓ.ም በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የብልጽግና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፍ ማህበረሰብ ደብዳቤ ማሰራጨቱን የመረጃ ምንጮች ጠቁመዋል። በማህበራዊ ሚዲያ እየተሰራጨና ለብልጽግና ቅርብ በሆኑ ሚዲያዎች ጭምር እየተዘዋወረ የሚገኘው ደብዳቤ ባለፈው ሳምንት አረብ ሰኔ 13 2017 ዓ.ም እንደተጻፈ የሚያመላክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎች የመፈጸምና የሉአላዊነትና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር ያካተተ ነው ተብሏል። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው ክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል ተዘጋጅቷል በማለት እንደወነጀለ በደብዳቤው ላይ ተካቷል። የኤርትራ መንግስት በበኩሉ ትላንት በወጣው መግለጫ የኢትዮጵያ መንግስት የጻፉ ደብዳቤ የተለመደ ማደናገሪያ ሲል ጠርቶታል። የዲፕሎማሲያዊ ዘመቻ ዓለም አቀፍ ማህበረሰቡን ማታለልና በዚህም ረጅም ጊዜ ሲብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን ዓላማ ያደረገ ነው በማለትም የኤርትራ መንግስት የኢትዮጵያ መንግስት ያቀረበበትን ክስም አጣጥሎታል። መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ መደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነ በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግድየለሽ አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ሲልም ከሷል። የኢትዮጵያ መንግስት የጦር መሳሪያዎችን ግዢ ላይ ተሰማርቷል ሲልም የኤርትራ መንግስት አክለዋል። ይህ የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላቸውን ላማ ያደረጉን ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። ክረምቱ እነሆ ተቃርቧል። ሁለቱ መንግስታት እንደሚሉት ክረምት ላይ ጦርነት ይጀምሩ ይሆን? አብረን የምናየው ሆናል። ይህ በእንዲህ እንዳለም በሌላ በኩል አገኘው ተሻገር በጠና ታመው ከኢትዮጵያ ወጥተው ወደ ውጭ ለመታከም ዱባይ መግባታቸው ተነግሯል። አገኘው ተሻገር በንጉሳውያን ቤተሰብ በተሰራ ሆስፒታል ውስጥ አሁን በዚህ ሰዓት እየታከሙ እንደሚገኙ ነው እየተነገረው። አገኘው ተሻገር እግራቸው ሊቆረጥ የሚችልበት አጋጣሚ ሊኖር እንደሚችል ተጠቁመዋል። እግራቸው ላይ ከፍተኛ ቅጥቀጣ እንደደረሰባቸው ነው እየተነገረው። በአብይ አህመድ ወደ ውጭ ወጥተው እንዳይታከሙ በተደጋጋሚ ተከልክለው የነበረ ቢሆንም አሁን ግን ሁኔታው በመግፋቱ በትላንትናው ዕለት አገኘው ተሻገር ወደ ዱባይ ማቅናታቸው ተነግሯል። ዱባይ እንዲሁም አረብ ኤምሬት የአብይ አህመድ ቀንደኛ አጋር መሆናቸው የሚታወቅ ነው። ታዲያ አገኘው ተሻገር በዚሁ በአረብ ኤምሬት ዱባይ ላይ በንጉሳውያን ቤተሰብ በተሰራ የሕክምና ተቋም በቪአይፒ ክፍል እየታከሙ መሆኑን መረጃው ደርሶናል። በኢትዮጵያ ለአገኘው ተሻገር ክትትል ሲያደርጉ የነበሩ ዶክተሮች አገኘው ተሻገር አውሮፓ አሊያም አሜሪካ ሄዶ የሕክምና ክትትል ቢያገኝ ተኛ ለውጥ ሊያሳይ ይችላል ብለው ለአብይ አህመድ ጥቆማ ቢሰጡም፣ ነገር ግን ጠቅላይ ሚኒስተሩ አውሮፓ ወይንም አሜሪካ ከሄደ ይህ ሰው ሊኮበልል ይችላል በሚል ነው ወደ ዱባይ የላኩት። የተባበሩት አረብ ኤምሬቶች በዚህ ህክምና ከፍተኛ ስም እንደሌላቸውም ይታወቃል። ታዲያ ይህ ቢሆነም ጠቅላይ ሚኒስተሩ ግን አገኘው ተሻገር ሊኮበልልብኝ ይችላል በሚል ነው ወደ ታማኝ ሀገራቸው የላኩት። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበርና አበይት ጉዳዮች አልፋለሁ። አገዛዙ ዘመቻ ማዕበል በሚል በመላው አማራ ክልል ከፍተኛ ውጊያ መክፈቱ ተነግሯል። አገዛዙ ከፍተኛ ቁጥር ያለው ሰራዊት በከፍተኛ መኪና ጭነት እያስገባ መሆኑም ተረጋግጧል። አገዛዙ በአማራ ህዝብ ላይ ዘመቻ ማዕበል በሚል ስያሜ ሰይሞ በከፈተው ወረራም በወገን መልሶ ማጥቃት እየተለበለበ ይገኛል ሲሎም የፋኖ ኃይሎችም አስታውቀዋል። በተለይ ላይ ከፍተኛ ውጊያም እየተደረገ ነው። አረንዛው ጎጄም እሳት እየተፋበት ይገኛል። በአገዛዙ ጦር ላይ ቆሪት ከተማን፣ ገነት አቦ ከተማንና ሌሎች ከተሞችን ትላንት አመሻሹን በቁጥጥር ስራ ውለው ዛሬም በምስራቅ ጎጃም የፌዴራል አስፋልቱን በቆረጣ በመያዝ ከተሞችን እየተቆጣጠሩም ይገኛሉ። አገዛዙ መሄጃም እየጠፋው ነው። የተረፉት እየመጡም እጅ እየሰጡ ነው። ይቀጥላል ሲሉም የፋኖ ኃይሎች ተናግረዋል። በአርበኛ ዘመነ ካሴ ትእዛዝ ሰጪነት ለማስረጋጋት የድርጅቱ ከፍተኛ ወታደራዊ አመራሮች፣ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው፣ ምክትል ወታደራዊ አዛዥ ሻለቃ የኔ አለም ዘለቀም፣ የዘመቻ መምሪያ ኃላፊው መቶ አለቃም አበበ ሰው መሆን ቀጥታ ውጊያውን በበላይነት እየመሩ እንደሚገኙም አፋበሃ በጎጃም አስታውቋል። ይህ በእንዲህ እንዳለም አሁን በደረሰን መረጃም ዘጠነኛ ሳሙኤል አወቀ ክፍለ ጦር ገና በጠዋቱ ሶስት ከተሞችን መቆጣጠሩንም አስታውቋል። ብልጽግና ዘመቻ ማዕበል ብሎ የጀመረው የነበረው ዘመቻ ራሱን እየበላው መሆኑም እየተነገረ ነው። ይህ በእንዲህ እንዳለም ትላንት ሞጣ ከተማ ከሌሊቱ 10 ሰዓት እስከ ረፋዶም አራት ሰዓት በከተማዋ ከመሀል አደባባይ አየር ማረፊያና ማርያም አካባቢ መብረቁ ብርጌድ በሰራ ኦፕሬሽን በብልጽግና ኃይል ላይ ከባድ ኪሳራ ማድረስና ኃይሉን ማዛባት ተችሏል ሲል አርበኛም አስረስ ማረዳም ጤም ተናገረም። ከዳንግላና ከአዲስ ቅድመ አቅጣጫ ወደ ፋክታ የመጣው የብልጽግና ኃይል ላይ በተከፈተበት ከባድ የመልሶ ማጥቃት ኦፕሬሽን ፋክታ ከተማ በወገን ቁጥጥር ስር ገብታለች፣ ሲልም አርበኛ አስራስ ማረዳ ምጤም ተናግረዋል። ከወይኑ ውሃ ወደ ደጋዳሞት በደንቅ የመጣው የብልጽግና ኃይል በደጋዳሞት ነብሮች አይቀጡ ቅጣት መቀጣቱን የፋኖ አመራሩ ተናግረዋል። ከአዴት በብራዳም ወደ ዋሻራ ከባህር ዳር በብራዳም ወደ ዋሻራም የመጣው የብልጽግና ኃይል ከጠዋቱ 12 ሰዓት የጀመረው ውጊያም እስካሁን እንደቀጠለ እንደሆነም አርበኛው ተናግረዋል። ከባህር ዳር በአዴት ዘማና አስተሪ የመጣው የብልጽግና አብይ አህመድ ሰራዊት አስተሪ አሽመን ጉደር ሜዳና ቀንቶሮ ላይ ከንጋት 11 ሰዓት ጀምሮ በተከፈተበት ውጊያን በሚገባ ከፍተኛ ጉዳት አስተናግዷል ሲል አርበኛው ይቀጥላል። በዚህ ቀጠና ከጎንደር ተነስቶ በልዩ ግዳጅ የተላከው ሰባ አራተኛ ክፍለ ጦር አስፋልት ላይ ያንጠባጠበውን አስክሪም ማንሳት በማይችልበት ሁኔታ ስለተመታ ተጨማሪ ክፍለ ጦር ተልኮለት በመዋጋት ላይ ይገኛል ሲል አረበኛም አርበኛም አስረስ ማረዳም ጤም ተናግሯል። ከሞጣ በአራጢም በኩል ወደ ድጓ ሊንቀሳቀስ የነበረው ኃይል አራጢ ላይ የገጠመውን ከባድ መከላከል መቋቋም ስላልቻለም ወደ ኋላ ማፈግፈጉም ተነግሯል። ከፍኖተ ሰላም በገነት አቦም ወደ ቋሪት የተንቀሳቀሰው የብልጽግና ሰራዊት የገረመው ወንዳ ወክ ብርጌድ ከበባን በመስጋት ቋሪትን ለቆ ወደ ፈረስ ቤት ቢፈረጥጥም ወይብኝ ላይ ደጋዳሞቶች በከፈቱበት ደፈጣ እየተዋከበ ሲሆን የወገን ኃይል በመልሶ ማቃት ማጥቃት ቋሪትን ሙሉ በሙሉም ተቆጣጥሮ ይገኛል ሲል አርበኛው ተናግሯል። ስክላ ዙሪያ ወደ ጣሊያ ልጃምብራ ማቅጣጫ ወደ አጂሊና ከበሳ መስመር በዙ 23 የታገዘ ማጥቃት የጀመረው የብልጽግና ሰራዊት የቴሌ ጥበቃ ሰራተኞችን ጨምሮ ሁለት ንጹሐንን በመግደል ወደ ግሽ አባይ ማፈግፈጉ ነው የተነገረው። የሰሞኑ የአገዛዙ ዋነኛ ተልዕኮም የአርሶ አደሩን የዘር ወቅት ማስተጓጎልና በቅርቡ የብልጽግናን አገዛዝ ቁንጮም አብይ አህመድ በተለይ ጃም አካባቢ ጠንካራ ኦፕሬሽን እንዲደረግ ለወታደራዊ አመራሮቹ የሰጠውን ተልእኮም ማስፈጸም ነው ሲል አርበኛ አስረስ ማረዳም ጤም ተናግሯል። ይሁን እንጂ በመከላከልና በመልሶ ማጥቃት በተሰራም አስደናቂ ጀብዶም የብልጽግናን እቅድ በማክሸፍ ላይ የሚገኘው ሰራዊታችን በሁሉም ቀጠና ካለው የፋኖ ሰራዊት ጋር በመተባበር የብልጽግናን አብይ አህመድ አገዛዝ ማንኮታኮቱን ቀጥለንበታል ሲል አርበኛም አስረስ ማረዳም ጤም መረጃውን አጠናክሯል። ይህ በእንዲህ እንዳለም አሁን ስቱዲዮ ከገባን በኋላም ሰበር ዜና ደርሶናል። ሰዴ ከተማ የሚገኘው የብልጽግና ቡድን በተሰበሰበበት በጀግኖቹ ሰርገው ገቦች በፈነዳ ቦምብ ከ10 በላይ የሚሆን የሚሊሻ አባላት ሲቆስል እስከ መጨረሻ ወደ ላይ የተሸኙም በርካታ የሚሊሻ ወታደሮች እንደሚገኙበትም ተነግሯል። ነገር ግን ለጊዜው ቁጥራቸው አልታወቀም። ከነዚህ መካከልም አንደኛ 50 አለቃ ቢሻ ወንድሜ እንደሚገኝበትም ተነግሯል። ሁለተኛ ባወቀው አለልኝ የተባ ባሉ አጥባይ ለብሴዎች ሲሸኙ ነፍሳቸው የሚጠበቅ በርካታ ከባድ ቁስለኞች እንዳሉ የውስጥ መረጃዎችም መረጃውን አድርሰውናል። በተለይ ቀደም ብዬ የነገርኳችሁ ሁለት ሚሊሻዎች ከፍተኛ የሚሊሻ አዛዥ የነበሩና ጠርናፍ የነበሩ ሰዎች መሆናቸው ነው መረጃው የሚጠቁመው። ከጎጃም የተሰሙ የአውደ ውጊያ መረጃዎች በርካታ ናቸው። ዘግየት ብዬ ከአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቃል አቀባይ ፋኖ ማርሸት ጋር የተደረገ ቆይታ የማስደምጣቸው ይሆናል። አርበኛው በርካታ የውጊያ ውሎችን በተለይ በትላንትና ዕለት ፋኖ ያደረጋቸውን ተጋድሎዎች ያስደምጠናል። ከሱ ጋር በቀጥታ አገናኛቸዋለሁ። ከዛ በፊት ግን ወሎ ላይ ጎንደር ላይናም ና ሸዋ ላይ የተደረጉ የአውደ ውጊያ መረጃዎችን ላጋራቸው የአማራ ፋኖ ብሔራዊ ኃይል አፋ ባህ ወሎ ቀጠና ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ራያ ቆቦ ላይ ለአራተኛ ተከታታይ ቀን ብርቱ ትንቅንቅ ተጋድሎ በማድረግ ታላቅ ድልን ተጎናጸፈ። የፋሽስቱ ገዛዝ ዘመቻ ማዕበል ብሎ በሰየመውና ፋኖን እስከ ሰኔ 30 አጠፋለሁ ካልቻልኩ ጠንካራ ይዞታዎቹን እቆጣጠራለሁ ብሎ በጀመረው ዘመቻ ወሎ ላይ በቋሚነት ተመድቦ ካለው የሰሜን ምስራቅ እዝ ሶስት ኮሮች በተጨማሪም ከደቡብ እዝ አንድ ኮር በመጨመር ውጊያ በማድረግ ላይ ይገኛል። የብልጽግና የደቡብ እዝ አንድ ኮር ምዕራብ ወሎ በጀኔራል ዘውዱ ሰጥ አድርጌ የሚመራ ደቡብ ወሎና ሰሜን ወሎ የእጁ ዙሪያም ሲንቀሳቀስ በኮረኔል ቢራራ የሚመራው ኮር ራያ አካባቢ እየተንቀሳቀሰ ነው። በጀነራል አብርሃም ሞሴሳ የሚመራውን ኮር ብልጽግና ላስታ ላይ በማዝመት በከፍተኛ መካናይዝድ ጦር ታግዞም በሙሉ ኃይሉ ማጥቃት እያደረገ ያለ ቢሆንም ንስሮቹ የዋርካው ምር ወዳጁ ልጆች በሁሉም ግንባሮች የብልጽግናን ቅስም በመሰባበር ታላቅ ድል እያስመዘገቡም ይገኛሉ። በኮሎኔል ቢራራ የሚመራው የብልጽግና አገዛዝ ብልጽግና ሰራዊት አንድ ኮር ጉባ ላፍቶ ወረዳ ሀራ ከተማ የነበረው ማዘዣውን ወደ ራያ ቆቦ በማድረግ በከፍተኛ መካናይዝድ በሞርተር 82 ና በ120 በዙ 23 ብረት ለበስ መድፍና ቤም ታግዞ ራያ ቆቦ ጮቢበር አማ ያኮቢም መቀረንሳ ባይ ባው ግንባሮች በሙሉ ኃይሉ አውጃኖ ክፍለ ጦር ላይ ባለፉት ተከታታይ አራት ቀናቶች ማጥቃት ቢያደርግም በደረሰበት ጸረ ማጥቃት ከፍተኛ አመራሮቹን ጨምሮ በርካታ ሰራዊቱን ሙትና ቁስለኛ ሆኖ ቀሪው ሰራዊቱ ፈርሶበት እቅዱን ሳያሳካም ቀርቶም ለሌላ መልሶ ማጥቃት እየተዘጋጀ እንደሚገኝ ነው መረጃዎች እየደረሱኝ። በሌሎች ሁሉ ቀጠናዎችም ከፍተኛ ተጋድሎም እየተደረገም ይገኛል። ይህ በእንዲህ እንዳለም ሸዋ ላይም ሰበር ዜናዎች እየተሰሙ ነው። በመረሃቤት ቀጠና በቀጠለ ውጊያም ደጃዝማች ተሰማም እርገጥ የክፍለ ጦር በብልጽግና ኃይል ላይ ታላቅ ድል መቀዳጀቱን አስታውቋል። ክረምቱ ከመግባቱ በፊት የፋኑን ወሳኝ ቀጠናዎች ለማስለቀቅ በሁለት አቅጣጫ የመጣው የብልጽግና ኃይል በመራሃቢት አውራጃ ሞርተርና ተርና ጅሮ ወረዳ በየወሎ ቀበሌም ይጎፋ የምትባል ቦታ ላይ የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የተሰማ እርገጤ ክፍለ ጦር አዋዩ ሻለቃና አስማረዳኝ ሻለቃም በጥምረት በመሆን በወሰዱት እርምጃም ከ23 በላይ የአገዛዙ ሰራዊት እስከ ወዲያኛው ሲደመሰስ በርካታ ቁጥር ያለው ሰራዊትም ቁስለኛ መሆኑ ነው የተረጋገጠው አስለቅቃለሁ ያለው ያለውን ቀጠና ሊያስለቅቅ ቀርቶም የያዘው የሚተማመንበት የአገዛዙ ሰራዊት በገጠመው ሽንፈት ተደናግጧ ወደነበረበት ሸሽቶም ተመልሷል፣ ሲሉም የፋኖ ኃይሎች ገልጸዋል። ከዚህ ጋር በተያያዘ በመርሃቤቴ ቀጠና ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ጻይቱ ክፍለ ጦር ለቅኝ የወጣም የአገዛዙ ሰራዊት ላይ ቀድሞ በደረሰው መረጃ መሰረት እርምጃም ወስዶባቸዋል። የብልጽግና እንቅስቃሴ መረጃ የደረሰው የፋኖ ሰራዊት የተጠና ደፈጣ በማድረግ የክፍለ ጦሩ የሁለተኛና የአራተኛ ሻለቃ ቃኞች፣ እንዲሁም የሚዳሬማ ወረዳ የተጎራና የአካባቢው ያሉ የ አባት አርበኞች ጋር በጥምረት በመሆን በወንጭት ድልድይ ላይ ሲክለፈለፍ የነበረም አንዳይ ሱዚ ሙሉ ሚሊሻ ሙሉ በሙሉም ደምስ ሰውታል። ለጥይት ማብረጃ ሚሊሻውን ከፊት የማገደው የአብይ ሰራዊት የተመታበትን ሚሊሻም ትቶም ሲፈረጥጥ በቆረጣ የተመታ ሲሆን፣ በመኪና ላይ የነበረው ሚሊሻ ሙሉ ለሙሉ መደምሰሱን ያየው የአገዛዙ ምልምል ሰራዊት ሙትና ቁስለኛ ሆኖ ወደ ኋላ እግሬ አውጪኝ ብሎም ፈርጥጧል። በአጠቃላይ መሐመድ ቢሆነኝ ኮር በቀጠናው ከፍተኛ ውጊያ በላይነት ወስዶ የብልጽግናን ኃይል እያስጨነቀው ይገኛል። በአውደ ውጊያው የሚዳሬማ ወረዳም የተጎራ ቀበላ የሚገኙ በፋኖ የተደራጁ የአባት አርበኛ ኮር በሚያደርገው አውደ ውጊያ ከፍተኛ ሚናም እንዳላቸውና ታላቅ ጀብዶም እንደሚፈጽሙ የመሐመድ ቢሆነኝ ኮር ህዝብ ግንኙነት ኃላፊ ፋኖ ምናሉ ከበደም ገልጿል። አሁን በቀጥታ ወደ ጎንደር አልፋለሁ። ከፎገራ እስቴ ሰፊ ቀጠና የሸፈነ ውጊያም እየተደረገ ነው። አፋ ባሃ ሰሜን ቀጠና በላይ እዝ ሜጀር ጀነራል ውቫንታ ባተኮር ከፍተኛ ድሎችንም እያገኘ ነው። ከአጼ ፋሲለ ደስቴሮስ ብርጌድ እስከ ጉና ውስቴ ደንሳ ብርጌድ ከፎገራ እስከ ስቴ ከነጋድ ጀምሮ ፈታኛ ወደ ውጊያም እየተደረገ ነው። የብልጽግና ኃይል ከአንዱ የአማራ ቀጠና ወደ ሌላው ኃይል አንቀሳቅሶ ለማዋጋት ማቀዱ ስለታወቀ አስፈላጊውን ማጥቃት በየቀጠናው ማድረግና አሳስቶ የሚተወውን ኃይል የመደምሰስ ንቅናቄ በበላይ እዝ ተግባራዊም እየተደረገ ነው ሲሎም የፋኖ ኃይሎቹ አስታውቀዋል። ከፍተኛ ቁጥር ያለው የብልጽግና ኃይል ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን የእንቅስቃሴ ገደብ መጣል ወታደራዊ አማራጭ እንዲሰራም በአርበኛ ሀብቴ ወልዴና በአርበኛ ሳሙኤል ባለድል ትዕዛዝ ተሰጥቷል። በሰፊ የውጊያ መስመሮች ፍልሚያም እየተደረገ ሲሆን፣ የውጊያ ትስስር በማድረግ አድማሱን በማስፋት ውጤታዊ ምት ጠላት ላይ ማድረስ እንደሚቻልም ይታመናል ሲሉም ከሚዲያችን ጋር ቆይታ ያደረጉ የፋኖ መሪም ተናግረዋል ተናግረዋል የደቡብ ጎንደር ቀጠና ወሳኝ መጋቢ መስመር በመሆኑም ስትራቴጂካዊ ወታደራዊ ጠቀሜታውን በውል የተረዱ የአርበኛው ባንተ ልጆች ብርቱ ተጋድሎም እያደረጉ ይገኛሉ በዚህም በርካታ የብልጽግና ኃይል ሙትና ቁስለኛ እየተደረገ ሲሆን በጎንደር ሜካናይዝድ ጦር እያንቀሳቀሰ ያለው የአብይ ጦር እየተለበለበ ነው ሲሉም የአይን እማኞች ማኞች ገልጸዋል ይህ በእንዲህ እንዳለም በመጨረሻም ከፋኖ አመራሩ ጋር የምናገናኛችሁ ሰዓት ተቃርቧል በመጨረሻም ከአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቃል አቀባይ አርበኛ ፋኖ ማርሸት ጋር ቆይታ ተደርጓል። ከእሱ ጋር የተደረገውን ቆይታም አድምጠን እንመለስ። አርበኛው በተለይ በትናንትና ሁለት በጎጃም የተደረጉ ውጊያዎችን በሰፊው ያብራራልናል። አድምጠን እንመለስ። የአብይ አህመድ አረመኔ አገዛዝ በበርካታ አካባቢዎች ከፍተኛ ቁጥር ያለው ተጨማሪ ኮሮችንና ክፍለ ጦሮችንና ሬጅመንቶችን ወደ ጎጃም ቀጠና በማስገባት በአራት አቅጣጫ ከፍተኛ የሆነ ማጥቃት እቅድ ይዞ ወደኛ ውጊያ ከፍቶብን ነበረ በዛሬው ዕለት ከጠዋት ጀምሮ። ሆኖም በየአካባቢው የተከፈተውን ውጊያ መክተን ከመመከት አልፎ ወደ መልሶ ማጥቃት ተሸጋግረን በዛሬው ዕለት በከፍተኛ የድል ጉዞ ላይ እንገኛለን። በዛሬው ዕለትም በአማራ ፋኖ በጎጃም ቀጠና ከፍተኛ ውጊያ ሲያደርጉ የዋሉ ብርጌዶች አንደኛ ክፍለ ጦር ታደሰ ሙሉነህ ብርጌድና አንሙት ያዛቸው ብርጌዶች ሁለተኛ ክፍለ ጦር መብረቁ ተፈራ ብርጌድ፣ ዮሐንስ አለማየሁ ብርጌድ እና ደጋዳሞት ብርጌድ እንዲሁም አምስተኛ ክፍለ ጦር ገረመው ወንዳው ብርጌድ በዛሬው እለት ከፍተኛ የሆነ ተጋድሎ አድርገዋል። ቦታዎችን በተመለከተ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉ ብርጌድ ሳንጊ በተባለ አነስተኛ ከተማ ላይ ባደረገው ተጋድሎ ከፍተኛ ቁጥር ያለው የጠላት ኃይል ላይ ድምሰሳ አድርጓል። እጅግ አስደናቂ ድል ነው የተመዘገበው። እንደዚሁም በአዴት ብራዳማ አንሙት ያዛቸው ብርጌድ ባደረገው ማጥቃት ጠላት ወደ ፋኖ ተንቀሳቅሶ ማጥቃት ለማድረግ ያቀደውን እቅድ በማክሸፍ በመልሶ ማጥቃት የመጣውን ጠላት መመለስ ተችሏል። ሁለተኛ ክፍለ ጦርን ስናይ እንደዚሁ ወደ ዋሸራ፣ ዘማ፣ አስተሪዮ፣ አራጢ በተባሉ ቦታዎች ላይ እንደዚሁ ከፍተኛ የሆነ ማጥቃት በማድረግ በጠላት ላይ ሰብአዊና ቁሳዊ ማር ኪሳራ ማድረስ ተችሏል። በነ በዚህም ውጊያ ደጋዳሞት ብርጌድ ጀግናው መብረቁ ተፈራ ብርጌድ እና ጀግናው ዮሐንስ አለማየሁ ብርጌዶች ግንባር ቀደም ተሳታፊ ሆነው ውለዋል። በጠላት ላይም ከፍተኛ የሆነ ኪሳራ አድርሰዋል። ሌላው እንግዲህ በከበሳ በተባለ ቦታ በሶስተኛ ክፍለ ጦር ጊዮን ብርጌድ በአባግዝ ሻለቃ እና መብረቁ ሻለቃ ባደረጉት ውጊያ እንደዚሁ ወደ ቋሪ ሲንቀሳቀስ በነበረ ጠላት ላይ ከፍተኛ መብረቃዊ ጥቃት በመፈጸም በጠላት ላይ ድል ተቀዳጅተዋል። ሌላው ጀግናው ገረመ ወንዳው ክብርጌድ በዛሬው እለት ቋሪትን ለመቆጣጠር ከፍተኛ ጥረት ሲያደርግ በነበረው ጠላት ላይ ድል በመቀዳጀት ገበዘ ማርያም ከተማ ከገባ በኋላ በመልሶ ማጥቃት ከከተማው ማስወጣት ተችሏል። ጠላትም በዚህ አጋጣሚ አስከሬን እያዝረከረከ የተመለሰበት ሁኔታ አለ። በአጠቃላይ የአብይ አህመድ ሰራዊት ጎጃምን በልዩ ትኩረት ለማጥቃት በሚል የአብይ አህመድ የቀደመ አማራን የመጨፍጨፍ ተልዕኮ እና የእናስታጥቄ ጎጃምን የማጥፋትና የመጨፍጨፍ ፕሮጀክታቸውን ለማሳካት ሲያቅዱበት እንደሰነበቱት በዛሬው ዕለት ከጎንደር፣ ከአዲስ አበባ፣ ከአባይ ግድብ ከተለያዩ አቅጣጫዎች በአንቶኖቭ ባህር ዳር ጭምር በማሳረፍ ከፍተኛ ቁጥር ያለው ሰራዊት በማስገባት በአዲስ መልክ ማጥቃት አድርገው ነበረ። እኛም ይሄንን ወራሪ መንጋ ይሄን አረመኔ አገዛዝ ሰራዊት ከመከላከል አልፈን ወደ ማጥቃት ተሸጋግረን እጅግ በጣም በአስገራሚ ሁኔታ ድል እየተቀዳጀ እንገኛለን። እንግዲህ የኛ ተጋድሎ በአንዳንድ በኩል እጅግ በጣም መራራ መስዋዕትነት እየተከፈለበት ያለ፣ በአንዳንድ በኩል ደግሞ የአማራን ዘላለማዊ ጠላት እያንከታከትንበት ያለና ጀግንነታችን እያስመሰክርንበት ያለና የዓላማ ጽናታችንን እየለካንበት ያለ ተጋድሎ እንደመሆኑ መጠን መላው አማራ ከጎናችን ሊሰለፍ ይገባዋል። መላው የዚህ ትግል ደጋፊ ከጎናችን ሊሰለፍ ይገባዋል። ይህ አረመኔ አገዛዝ ተወግዶ አማራው እና ኢትዮጵያ ሌላውም ህዝብ ጭምር በኩልነት የሚኖርባት ሀገር ማየት የሚመኝ ሁሉ ከጎናችን ሊሰለፍ ይገባዋል። በተለያዩ መንገዶች ይህን ትግል ለመጥለፍ ይህን ትግል ለማኮላሸትና የሞራል የፖለቲካና የሀይል ሽንፈት ለማምጣት ከፍተኛ ጥረት ሲደረግ ቆይቶ በመቶ ሺዎች የሚቆጠር ሰራዊት በትነናል። ማርከናል። ታጥቀናል። በቢሊዮን ዶላር የሚቆጠር የአብይ አህመድና የአጋዦቹን የአጋሮቹን ገንዘብ አውድመናል። እንደዚሁም በርከት ያለ የፖለቲካ ኪሳራ አድርሰንበታል። ህዝቡን ቀምተነዋል። ጠመንጃውን ቀምተነዋል። ባንኩና ታንኩን እየቀማ ነው እያወደምንበት እንገኛለን። በአጠቃላይ አማራን ለማንበርከክ የመጣውን ሰራዊት ከፍተኛ በሆነ የፖለቲካና የኃይል ብልጫ እያንበረከክ ነው እንገኛለን። ድል ለጀግናው ፋኖ፣ ድል ለጀግናው አማራ። ተጋድሎችን እስከ ቀራንዮው ድረስ ይቀጥላል። አመሰግናለሁ።